ከሰሞኑ በዚህ ፕላትፎርም አንዲት ሴት ልጅ የነስር ችግር አለብኝ፣ መድኃኒት የምታውቁ እያለች ቪዲዮ ስታጋራ፣ ይቻለው ለችግሯ መፍትሄ። ለእናንተም ቢሆን የነስር ችግር ሲያጋጥማችሁ፣ ይህ ተክል ቄስ በደጀ ይባላል በስም አጠራሩ። ቆርጣችሁ እንደዚህ አሽታ ሽታ አድርጋችሁ አፍንጫችሁ ውስጥ ብታስቀምጡት በሚነስረው አካላችሁ ላይ ወዲያው ነው ደም መፍሰሱን የሚያቆም ችግሩንም ለዘለቄታው ይፈታል ቢደጋገም ይህ ተክል በየቦታው በየደጃፋችሁ ይኖራል። ተመሳሳይነት ይኖረዋል። ግራዋ ሊመስል ይችላል፣ ቆጥቆጦ ሊመስል ይችላል። ግን ይሄ ትንሽ መልኩም ያምራል። ይሄ መስመሮቹ ላይ ያለው ይሄ ወይነ ጠጃማ ከለሩ መለያው ነው። የስም አጠራሩ ደግሞ ቄስ በደጀ የሚባለው ከመናፍስት ጋር የተያያዘ የመናፍስት ፀር ያለባችሁ ሰዎች እንዲሁ እንደ መፍትሔ ስለሚሆን ቢጨስ ክፉ መንፈስን ያርቃል ክፉ መናፍስትን የሚያረቁ ከመናፍስት የሚከላከሉልን ካህናት ስለሆኑ ቄስ በደጅ የምንለው ካህን በደጃፋችን እያለ ለምን ችግር ገጠመን ከሚል አጠራር ነው። እንዲሁም ደግሞ የመዓዛ ሽታው ደስ ስለሚል ጥሩ መዓዛ ስላለው ካህናት ያው አጥነው ስለሆነ የካህናትም ሽታ ታውቃላችሁ፣ ጥሩ መዓዛ ነው ያላቸው። ከዚህ ጋር ተያይዞ ተክሉ ስሙ ቄስ በደጀ እየተባለ ይጠራል። የስሙ አወጣጡም ከዚህ መሰረት ያደረገ ነው። ከጥሩ መዓዛው የተነሳ ነው። ሰላሙኑ ለስር ካለባችሁ መናፍስት የሚጻረሯችሁ ከሆነ ይህን ተክል እንደ መፍትሔ ተጠቀሙ። ዮሐንስ ሽፈረው ነኝ። መልካም ጊዜ።